ዳኒ በግድ ሃይሚ ከእሱ ጋር እንደተቃቀፍ ከሱ ጋር የሆነ ነገር እንድትሆንለት እማያደርገው ጥረት የለም። አይኔ፣ ጥቅመኛ ሰው በጣም ነው የሚያስጠላኝ። በነገራችን ላይ ዳኒ እየሄደበት ያለው ነገር በጣም ነው የሚያስጠላው። በዛ ላይ ላይ እየገባ የሚናገረው ነገር እንዴት ይደብራል! በስማም፣ በጣም ነው የሚያስጠላው። አይኔስ ብቻ ግን ለዚህ ነገር ሀይሚ እውነት ለድራማም ቢሆን ለምንም ቢሆን ስሟን የሚያጠፋ ነገር ነው ይዘው የመጡት አይዲያ። በጣም ነው የሚያስጠላው እንደሰማቸው ትናንትና። እሷም ያው እንደ አዲስ ነው የሰማችው፣ ደንግጣለች። ብሩኬ ግን አውቆ ነበር። ብሩኬ በጣም ትክክል ነበር። እኛ ግን የራሳችንን አመለካከት ነበር ስንናገር የነበረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለውን? ደህና ነኝ። ለዚህ ቻናል ደስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ ጨረቃ ፋሚሊዎች። እንግዲህ ሀይሚ የተፈቀረችበት ጉዳይ እንግዲህ ምን እንደሆነ ባናቅም ሰው ፍራንክ ጀምሮ ወደ ፍቅር መቀየር በጣም ነው የሚደብረው። እውነት ለመናገር ዳኒ የሄደበት ጥግ በጣም ነው የሚደብረው። ከሀይሚ ጋር በጣም ነው የሚያስጠላው። ምክንያቱም በዚህ ልክ ሰው ሞራል ላይ መጫወት ይደብራል ይደብራል ። አሁን ይሄ እውነተኛ ፍቅር ነው የሚባለው ወይስ የጥቅም ፍቅር ነው የሚባለው? በምን አይነት መንገድ ታስቦታላቸው? ፍቅርንማ ይኖረው ብሩክ፣ ፍቅርን ብሎ ብሩክ ይኖረው፣ ሰርቶ አሰርቶ፣ አቅሟን አሳውቁ፣ ማንነቷን አሳውቁ ይገባቸው አደለ። እውነት ቤተሰቦች ስለ እውነት ስትፈርዱ ዳን የመጣበት መንገድ ትክክል ነው ብላችሁ የምታስቡት እኔም ምንም ምንም ዜሮ ዜሮ ፐርሰንት ትክክል ለድራማ ቢሆን ለራሱ እንደዚህ አይነት ነገር አይሰራም። በዛ ላይ በግድ አብረው እንድትሆን የሚፈልገው ነገር እሷ ደግሞ እየሸሸች ነው ወይ ማለት ነው። ሁለት ቀን የማየው ነገር በቀደም ከሀገር ለወጣ ነው ያለችበት ፓርትና ትናንትና፣ ለብሩክ ያላት ነገር፣ አመለካከቷ በጣም እሷም እንደተሰበረች ነው የሚታየው። በምሰራው ስራ ማለት ነው ቤተሰቦች ምክንያቱም እንደተሰበረ ስላችሁ የሆነ ከዛሬ ነገ ብሩኬ የሆነ ወሰነብኝ አልወሰነብኝ እያለች እየተጠራጠረች ነው ያለችው ቤተሰቦች ስለዚህ ከወዲሁ ሀይምዬ ለዳኒ በእርግጠኝነት እንደው በጥፊ የተሞላ መልስ እንደምትሰጭው ተስፋ አለኝ ብዬ ነው የማስበው። እንጃ እኔ አሁንም ቢሆን እሺ እንዳትለው በጣም ፍላጎቴ ነው። ምክንያቱም አላቅም ብቻ እንግዲህ ካራክተሩ ምን እንደሆነ ብቻ ፈጣሪ ወቀው ግን ብሩክ ትክክል ነበረ። አንድ እና አንድ አንቺን ነው የሚፈልገው በቃ ይል ነበር እና በዛን ሰዓት ግን ምናላችሁት ቅናት ስላለበት ነው እንጂ ብሩኬ እንዴት ተመቸችኝ ስላለ ስትሉ ይሁን ብለን እኛም ተቀብለን እያወራን ነበረ። ተመችተው አድንቆት ሊሆን ይችላል ብለን አወራንላችሁ። ግን አንዳንድ ቤተሰቦች እኔ ትክክል ነበርኩኝ። በቃ አፈቅርሻለሁ እንደሚላት በጣም ትክክል ነበርኩኝ። በጣም ማለት ነው። ግን ሳወራ ያው ብዙ ጊዜ ሃይሜን ዝቅ ለማድረግ ስለምትሉ ደስ ይበላችሁ። እስኪ ምቾት አድንቆት ሊሆን ይችላል ብዬ አውርቻለሁ። ግን በፍጹም እኔ እሷን እንደፈለጋት ጠንቅቅ አድርጌ ነው ያወቅኩት። ምክንያቱም ከሁኔታው ነገር ከሁኔታው ከሚያደርጋቸው አክሽን ማለት ነው። ሶ እዚህ ጋ እንግዲህ የአራት ዓመት ፍቅረኛውን በእንደዚህ አይነት መልኩ ያላከበራት ያላከበረ ወንድ እንደሃይሜ ሪስፔክት ሪስፔክት ሪስፔክት በጣም በቃ በጥቅም የተሞላ ንግግርና ጥቅመኛ ሰው በጣም ይደብራል። በዚህ ልክ ማለት ነው፣ እንደዚህ ነው። በነገራችን ላይ በአሁኑ ጊዜ ያሉ ወንዶች እንደዚህ ናቸው፣ እንደዚህ ናቸው። ብሩክ እንደዛ ስላላደረጋት ሃይሜን እየቆጫቸው ነው። ለአንድ ቀን ልደት ብለህ የእሷን ሕይወት ልታበላሽ ነው። ከዛ በኋላስ ምን ያረጋታል? ምን ያረጋታል? ካበላሽ፣ እስካሁን ያበላሻት ነበር። ሌላው ቀርቶ እኮ ማለት ነው ከሀገር አውቶ እኮ ለአንድ ሳምንት ይዟት የተቀመጠ ወንድ እኮ ነው ብሩኬ። ይሄን አታውቁም። ለብቻዋ ሩም ይዞላት የኖረ ወንድ ዳኒ። ይሄን እድል ቢያገኝ ኖሮ እንደዚ አይነት እድል የለ፣ ለሀይም ይሰጣታል አይሰጣትም? በፍጹም ባገኛት አጋጣሚ ነው የፈለገውን ነገር የሚጠቀም የሚመስለው አነጋገሩ ማለት ነው። ግን ብሩክ ብዙ ነገር አድርጎ ብዙ ነገር አሳይቷት እንደዚህ አይነት ቦታ ላይ እንኳን አልታየም። ዓላማ ያለው ፍቅር ማለት እንደዛ ነው። ቤተሰብ እንድትገነዘቡ የምፈልገው ነገር ሁል ጊዜ ብሩክን ለመሳደብ አትሩጡ። ምን አይነት ዓላማ እንዳላቸው እነዚህ ልጆች አናቅም። ሌላው ሲቀጥል ደግሞ ትናንትና በሆነ የሆነ የሆነ ብሩኬን በሚመስል ሳይዝ የሆነች ልጅ ሶፋ ላይ ቁጭ ብላ ምናምን ሶሴ ሲናት ብሩኬ ነው ብላችሁ የብሩኬን ፎቶ ተጠቅማችሁ ቲክቶክ ላይ የእሱን ሰብስክራይበር ለጥፋችሁ እምሰረዋላችሁ አላመጣሁትም። እዚህ ጋር ያው ብዙዎቻችሁ አይታችሁ፣ አንዳንዶቻችሁ ስትሰሩበት አይቻሉ። በዚህ አጋጣሚ ጥሩ ነገር ነው ያደረጋችሁት ይመስላል። ብሩክን የሚመስለው ነገር ጸጉሩ ብቻ ነው፣ ሌላ ምንም እሱን የሚመስል ነገር የለውም በፍጹም። ትግሬ ነው፣ በትግርኛ ነው የሚያወራው። ቻናል አላቸው፣ የራሳቸው ቻናል አላቸው። እና እኔ ራሱ ነው እንዲ ብዬ ደነግጬ ሳየው፣ ደግሞ ጋርደውበታል እንዳይታይ ማለት ነው። እንደዚህ አይነት ስም ለማጥፋት የምትሯሯጡ ሰዎች ከራሳቸው ጋር ሆኑ። እውነት በብሩክ ላይ ምንም ነገር አታገኙም። በሀይሚም ላይ ምንም ነገር የምታገኙት ነገር የለም። ግን ሞር ብሩክ ሀይሜ እንድትጠላው የምታደርጉት ጥግ በጣም ነው የሚያስጠላው። ኮመንት ላይ ራሱ ሲጽፉ እንዴት እንደሚዘገን አንተ አስመሳይ፣ አንተ ምናምን ብሩኬ አስመሳይ ብሩኬ። አታውቁትማ አታውቁትም። የታውቃችሁት ምን እንደሆነ አታውቁትም። ሶ እንደዛ ብላችሁ ስም የምታጠፉ ሰዎች ራሳችሁን ጠብቁ። ሌላው እኛ እዚህ ጋ ስለ ብሩክ ስናወራ የወንድ ጥማት ኖሮብን ሳይሆን እውነታውን እያል ነው ስለ እውነት ነው የምናወራው። ስራችንም ስለሆነ ስራችን እንደሆነ ማሰብ አለባችሁ እንጂ የወንድ ጥማት ምናምን ኖሩ አይደለም። የወንድ ጥማት ቢኖርብኝማ ፈልጌው ለምን አልሄድም? እንደዛ አይደል? እንደዛ ነው ማድረግ ያለብኝ እንጂ እዚህ ሚዲያ ላይ እኔ ጥማቴን ስለወራሁ ለኔ የሚኖርልኝ መፍትሄ የለም። ገባችኋል? አንድና አንድ፣ እኔም እዚህ ጋር ስራ ነው ያዝኩት። ሲቀጥል የምሰራው ስራ ባይግብ ነገር አስተያየት ነው የምሰጠው ገባችሁ ይሄ ጥማት ምናምን የምትሉት ነገር እዛው ለእናንተ ለራሳችሁ አድርጉት የራሳችሁን ሀሳብ ለእኔ አትንገሩኝ የራሳችሁ አመለካከታችሁ ይሄ የራሳችሁ አመለካከት ነው የወንድ ጥማት የወንድ አምላኪ ምናምን ያው ስታመልኩ የቆያችሁትን ነው አሁን እኔ ጋ የምታወሩት እኔ የስራ ሰው ነኝ እየሰራሁ ነው ያለሁት እንደ ማንኛውም ሰው ዩቱብ ቻናል መስራቴን አትርሱ ገባችሁ አደለ ስለዚህ እውነቱን ወግኝ የምናገረው ደግሞ ልጁ ትክክለኛ ሰው ስለሆነ ብቻ ነው ብሩክ ለሃይሜ አንድ እናንድ ወሳኝ የሆነ ወንድ ስለሆነ ብቻ ነው እንጂ ዝም ብዬ ለማንም ወንድ ማወራት ሴት አይደለውም። እኔ ገባችሁ አደለ። አሁንም ነገም ዛሬም እየመረራችሁ ዋጥ አድርጉት። ሃይሜ ለጥቅም ነው። ለእኔ የቀረባት ምንም አዲስ ነገር የለውም። በድራማም፣ በሎች በምንም በሉት እኛ በምናየው ልክ ብሩኬ። ያንን ያህል ጊዜ ያንን ያህል ጊዜ አመናጭቀው ብዙ ነገር ሆኖ ማለት ነው። የካራክተሩም ይሁን የምኑ ያየነውን ነገር ነው የምናወራው። ገባችኋ። እዚህ ደረጃ ላይ ደርሳ ትናንትና ምን አለች? ፍቅር ስለጠየቃት በእርግጠኝነት ፊቷ ላይ ደስታ አልታየባትም። እሱም ደግሞ እውነቱ እውነቱ እውነቱ ስለወጣለት በጣም ነው ደስ ያለው። ባይዘው እኔም ደስ ብሎኛል። ምክንያቱም እሱ ሲያወራ ቅናት ይዞት ነው እሱ አትፈልግም። ፈለገች አልፈለገች፣ ያው ጥያቄው እንዲህ ይመጣብሻል፣ ምንድን ነው የምታረጊው እያለ እኮ እያስጠነቀቃት ነበር። ንቂ፣ ዓይንሽን ግለጪ እያላት ነበር። በዛን ሰዓት ግን እናንተ እሱን ሰድቡት ነበር። ገባችሁ አይደል? ስለዚህ ሰው ሰው ማለት አንዳንድ ጊዜ ነገሮችን ሳናቅ የሰው ልጅ መናገር አስፈላጊ አይደለም ብዬ አስባለሁ እ በምናየው ልክ ነው ማውራት ያለብን እንጂ ፈጥረን ይሄ ይሆናል ብላችሁ አታውሩ። ብሩኬ ዝም ስላለ እውነት የሃይሚ ይጎዳታል፣ ሊበድለታል፣ ሴትነቷን ተጠቀመባት ብላችሁ አታስቡ አታስቡ። እውነት ስለናንተ ስለነሱ በደንብ ሳታውቁ አታውሩ፣ ሳታውቁ አታውሩ። እዚህ ጋር አንድ እናንድ ስራ ብቻ ነው ምንም አዲስ ነገር የለም። ስራ እስከሆነ ድረስ ማንኛውም በሰራው ስራ አስተያየት ይሰጠዋል። በቃ ምንም አዲስ ነገር የለውም። ሌላ ይሄ ይሄ ምናምን ይሄ ምናምን ሁልሽም ሽንት ቤት እያጠብሽ ነው አይደል? እንዲ በትርፍ ጊዜ ቲክቶክ ላይ ቁጭ ብለሽ አፍሽን ነው የምትከፍቺው። እኔ ሽንት ቤት ማጠብ ሽንት ቤት ማጠብ ምን ይገርማቸዋል? ሁሌ እየመጣችሁ ሽንት ቤት ሽንት ቤት አትጠቀሙም? እንዲ እናንተ ማነው የሚያጥብላችሁ? እና ማለት ነው ነገም ዛሬም እኔ ስለ ብሩክ እከራከርለታለሁ እከራከርለታለሁ። ጥፋቱንም ጥሩንም ግን አያጠፋም የኔ ወንድም የኔ ወንድም አያጠፋም። ካጠፋም እናያለን አብረን። ሰው ፍጹም አይደለም ያጠፋል፣ ግን መቼም አያጠፋም እሱ። ሁሌም የሚሰራቸው የሚያደርጋቸው ነገር ሁሉ ጊዜ ትክክል ናቸው፣ ሁሉ ጊዜ ውሳኔውም ትክክል ነው። ሁሌ ማለት ነው። ገባችሁ አደለ? ሰው ሃይሚ አሁን ሃይማኖት ሃይሚ ሃይማኖት ሃይማኖት ያወጣችላት የዳኒ ባለቤት ናት፣ ሶሲ ማለት ነው። እና ሶሲ ይዝሃት ገደል ግባ ብላለች። ሶሲዬ ደግሞ የሃይሚ ምላሽ ምን እንደሆነ አናቅም የሀይሚ ምላሽ ላይ ስናቅ ነው እንደዚህ ማለት የምንችለው። ሶስዬ ከሀይሚ ጋር ፒስ ማፍጠር አለብሽ፣ ምክንያቱም ሃይማኖት ምንም የምታውቀው ነገር የለም። ትላንትና ደንግጣለች፣ በመሀል እንደውም እየተርበደበደች ነበር እየተርበደበደ ነበር ነት ለመናገር በመሀል ማለት ነው። የካራክተሩ የሚሆን የምኖ አያገባኝም። እና እንደዚህ አይነት ህይወት በእርግጥ አሁን አሁን ላይ ጭቅጭቃቸውን ሲቀንሱ የሆነ ርእሳቸው ያስተምራል ብዬ አስባለሁ። ማለት በፊት ስድባቸው ምናምን ጭቅጭቃቸው ነበር የሚያስጠላው፣ ግን አሁን አጀማመራቸው ምንም ቢሆንም በዛች ፕራንክም ቢሆንም እንደዚህ አይነት ህይወት አሁን የብሩኬና የሃይሚ ፍቅር የድብቅ ፍቅር ነው። የድብቅ ስላችሁ ያኒ ክሎዝ የሆነ ፍቅር ነው የእነሱ ፍቅር። ሶ በዚህ መሀል ደግሞ መቶ አሁን ዳኒ አፈቅርሻለሁ ሲል ያኒ ብቻዋን ናት። ምን አገባህ እንደማለት ነገር ነው። ብሩክ አንተ ምን አገባህ? ዳኒ ማለት ነው፣ ምን አገባህ እንደማለት ነገር ነው። ድፍረት ነው የሚባለው ይሄ ማለት ነው እንጂ ብሩህ ጋ አብራ ስንት ነገር ያሳለፈ ስንት ነገር እንደሆነ ያወቀ እንተመችተሽኛል፣ እንዴት አፈቅርሻለሁ፣ እንዴት ይባላል? በፍጹም እኮ አይባልም። ለድራማም ቢሆን ለራሱ አይባልም። ውርደት ነው ይሄ ማለት ነው። ሶ ሃይሚ በቅርቡ ግልጽ ስለሆነላት ደስ ይላል። ሲቀጥል ደግሞ በቅርቡ አዲስ ነገር አለ። ሶሲ አትንሰብሰፊ። ምን ሊያደርጋት ነው ሃይሚ በእርግጠኝነት ጣጣ ነው የሚጨምራት፣ ጦስ ነው የሚጨምራት ብያቸዋለሁ። እኔ ነግር ያቸዋለሁ አይደል። አሁንም ደግሞ የሆነ ቪዲዮ ይዝባታል። አሁን ብቻሽን አግኝቻሽ ማውራት እፈልጋለሁ ብሏታል። ሼር አርጓይታችሁ ከሆነ ማለት ነው ብቻሽን ላወራሽ እፈልጋለሁ፣ ስሜቴ እኔ ውስጤን ልናገርሽ እፈልጋለሁ ብሏል። አሁን ብቻዋን ሄዳ ካገኘችው የሆነ ቪዲዮ ይዝባታል። ከዛ በኋላ ሁሉ ጊዜ እያስፈራራት በቃ ነፃነቷን እንድታጣ ነው የሚያደርጋት። በድራማ ሳይዝ ነው ምነግራቸው ቤተሰቦች፣ ይሄ ኖርማል። በድራማ ሳይዝ ነው እየነገርኳቸው ያላቸው እቅዳቸውን ነው እየነገርኳቸው ያለሁት ማለት ነው። ሶ ዳኒ የሚባል ሰው መስተካከል አለበት፣ ከዚህ በላይ መቀጠል የለበትም፣ በጨርቃ ፋሚል ላይ መጨማለቅ የለበትም፣ በዚህ ልክ የሃይሚን ስም ለማዋረድ መዘጋጀት የለበትም ብዬ አስባለሁ። በዛ ላይ ደግሞ ላይ ብላይ እየገባ የሚያወራቸው ወሎች በጣም የሚደብሩት፣ በነገራችን ላይ አፀያፊ ነገር አልተናገረም። ግን ደግሞ በቃ እንዴት ነው አፍቅራይ መጣች ወዳጅ መጣች ምናምን የሚለው ነገር እኔ አልተመቸኝም ቤተሰቦች ሰው። ይሄ ነገር የሃይሜንም የብሩኬንም ስም ዝቅ ስለሚያደርግ የበኩላቸውን አስተዋጽኦ ብታደርጉ በጣም ጥሩ ነው ብዬ አስባለሁ። ብቻ ያው በምን እንደሚጨርሱት ፈጣሪ ነው የሚያውቀው። በእርግጥ ድራማው እንደሚረዝም ነው እንግዲህ በዚህ ማለት ሁሉም በየተራ አስታራቂ እየሆነ መጥቷል። አሁን ደግሞ ዳኒ በተራው አስታራቂ ሆኖ እሱ ብቻ ነው እስካሁን ያልመጣው አስታራቂ ሆኖ ሊመጣ ይችላል። ሶሲ መታለች፣ ብሩኬ መቷል፣ ሀይም ይመታለች። ዳኒ ግን ለማስታረቅ ብሎ አልመጣም እስካሁን ድረስ ማለት ነው ቤተሰቦች እና የምናየው ይሆናል። ዞሮ ዞሮ እየሄደ ያለበት ነገር ትክክል አይደለም፣ ፍጹምም ትክክል አይደለም ያለበት ብሎታል። ሁሉም ሁሉም ትክክል አይደላችሁም ያላችሁበት ነገር ከናቲ ከጓደኛ ጋር ትክክል አይደለም ሲለው፣ ብሩክ ነው ወይ ትክክል እያሉ ነው? ብሩክ ሰው ሲን አፈቅራለሁ አላለም። ፕራንክ ብቻ ነው የሰራው። ብሩክ ምንም ስህተት የለበትም። ሁላችሁም እንድትረዱ የምንፈልገው ነገር ብሩክ ስህተት የለበትም። በቃ ሰው ሲን አላፈቀራትም። ሀይሚ ተከትላሃት ሄድክ ምናምን ምናምን፣ ይሄ የራሷ የስሜቷ ጉዳይ ነው። ለምን ሆነ ምናምን ብላ ነው እንጂ ተከትሎ ቢሄድም ተከትለው፣ እሷ ነች ሄደችው። ሂጅልኝ አይባልም አይደል? እንደ የሰው ልጅ እንደዛ አይባልም። ተከትለው ሄደች በቃ ገላግለች ይዛ ተከትላ ሄደች እና ብዙዎቻችሁ ከድራማው ላይ ለመገንዘብ ማለት ከኛ ህይወት ተማሩ ብሏል ብሩኬ። የሚያስተምረውን ነገር ለራሳችሁ መማር ነው እንጂ ምንም እዚህ ጋር አዲስ ነገር እሱን ብሩክን የሚያሰድብም ሃይሚን የሚያሰድብም ነገር የለም። ሌሎቻችሁ እኔ ስለ ሃይሚ ስድብም ሆነ ምንም ሆነ ስሰራ አይታያችሁም፣ ማለት አሰሙኝ ይሁን አላቅም። ብሩኬ ጋር ግን ስሰራ ትሰማላችሁ ሶ ለሀይም ያሰሪም ለብሩኬ ግን ትሰሪ ያለች ለምትሉ ጊዜ አይደኖ፣ ነው ምንም ማድረግ አልችልም። ማዳመጥ የእናንተ ፋንታ ነው፣ የእናንተ ፋንታ ነው። ከብሩክ ካናት ላይ ወረድ በሉ። ተጠቅመባታል፣ እንዲያርጋታል፣ እንዲብላታል የምትሉ ካናቱ ላይ ወረድ በሉለት። ሰምታችኋል። የሙሽዬ ገምሻራ